ከማህበር አኳያ እንዴት ነው መነበብ ያለበት? በማህበር በቤተ ክርስቲያን ውስጥ ብድግ ብላት አነበብ አደለ። የተለያዩ ሰዎች አሉ። በገና የንባብ ድክመት ያለባቸው አሉ፣ የበረቱ አሉ፣ ሕፃናት አሉ። እና እነዚህን ሰዎች ሁሉ ያማከለ ጥናት ለማካሄድ ምን መደረግ አለበት? እንደው ከማህበር እንዴት ይነበባል የሚለውን ስንመለከት ሕጉ ሙሉ ለሙሉ ሲሰጥ ለማህበር ነው የተሰጠው፣ ለሕዝቡ እንዲያነብ ነው የተሰጠው። ኢያሱ ላይ እንመለከታለን። በማህበር መካከል ያነበውና ለውጥ እንዲመጣ ነው የነበረ መፈራረስ አለ፣ የነበረ ሃይማኖታኝነት አለ፣ የነበረ መልክ ብቻ አለ። ያ እንዲስተካከል በማህበር መካከል በይበልጥ እንደውም ሲነበብ የምናገኘው አንዳች የሆነ ውድቀት ይመጣና ያንን ውድቀት እግዚአብሔር ሊቀለብሰው ሰዎችን ያስነሳና መጽሐፍ ቅዱስ እንዲነበብ ይደረጋል። አብዛኛው ቦታ ላይ አብዛኛው ጊዜ ለትምህርት፣ ለንባብ፣ ለህጉ፣ ለመጽሐፍ ቅዱስ ጊዜ መስጠት እየቆመ እየመጣ ነው። ይሄ ደግሞ እንደ ሀገርም እንደ ቤተ ክርስቲያንም ያስፈራል። ቆላሴስ 4 16 ላይ ይህች መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ፣ ከሎዶቅያም የምትገኘውን መልእክት እናንተ ደግሞ አንብቡ። ስለዚህ ምን አለ ማለት ነው? የሚልኳቸው መልእክቶች ሮሜ የተላከው መልእክት ሮሜ ላይ አይቆምም ማለት ነው። የሮሚዎች ለሌሎች ያሻግሩታል። የቆሮንቶስ ይቀበላሉ፣ ለኤፌሶን ይሰጣሉ። እንዲህ ነው። አሁን ግን እኛ በጣም እንደው ጌታ ይመስገን፣ በእውነት ሙሉ መጽሐፍ ቅዱስ እጃችን ላይ ሆኖ ማንበብ ሙሉን መጠቀም ችለናል።